አጀንዳዎች አሉ። እዛው በምርጫው ማግስት ህወሀት ተጨንቃለች፣ በጣም በጭንቀት ላይ ነው ያለችው ህወሀት። እንደምታውቁት ዛሬ ደግሞ በጣም ደስ የሚል አንድ እርምጃ ከፌዴራል መንግስት ተወስደዋል። ሁላችንም በማህበራዊ ሚዲያ እንደተከታተል ነው ህወሀቶች ከዚህ ሀገር የዘረፉት ብር ከዛሬ ገን ጀምሮ ቅጠል ነው ወይ ለሽንት ቤት ነው የሚጠቀሙበት። ስለዚህ ይህ ደስ የሚል ተግባር ነው። ያው እንደምታውቁት 27 ዓመት ሙሉ በኢትዮጵያ ሲኖሩ ያልዘረፉት፣ ያልገደሉት፣ ያላደረጉት አይነት ግፍ የለም። ከኢትዮጵያ በኩንታል ተጭኖ ነው ብር የወጣው፣ በውጭ ወደ ውጭም ወደ መቀሌም ተጭኗል። አሁን ግን ይህ የዘገየ ቢሆንም የፌዴራል መንግስት እነሱ ኢትዮጵያ ሀገራችን ለማተራመስ የማይፈነቅሉት ድንጋይ የለምና ዛሬ ግን ያ ብር ዋጋ እንደሌለው ያው የተከበሩ ዶክተር ጠቅላይ ሚኒስትር አብይ አሕመድም ባለፈው ጭንቅላታቸው ደርቀዋል። ኪሳቸው ሲደርቅ ደግሞ ያቆማሉ ብለው ነበርና እንግዲህ ተግብረውታል። ዛሬ ከአሁን በኋላ ህወሓት ኪሷን ከደረቀ ኢትዮጵያን የምታተራምስበት፣ የትግራይ ህዝብን የምትጨቁንበት፣ በስልጣን ኳርቻ ዕድሜ ልክ የምትኖርበት አጋጣሚ እዚህ ላይ አውቅተዋል ማለት ነው። አሁን ነው ጌም ኦቨር የሚባለው። ጌም ኦቨር፣ ጌም ኦቨር፣ ቲፒኤልኤፍ ጌም ኦቨር፣ ስብሐት ነጋ እናንተ የዘረፋችሁት ብር ካሁን በኋላ የትም አይሄድም። ወረቀት ነው፣ ለሽንት ቤት ተጠቀሙበት። ህግና ስርዓት ተደርጎበት ብር ስታወጥም አማውንት ተቀምጦበት ካሁን በኋላ እናንተ ያውቀናችሁ ደርሰዋል። 2013 አትዘልቋትም። በአዲስ አመት ማግስት ሌላ ጭንቅ ጭንቅ ላይ ናችሁ። እናንተ 98 ነጥብ ሁለት አሸነፍን የትግራይ ህዝብ ምናምን እነዚህ የሚባሉ ወሬዎች ገና ሳትጨርሱ ዛሬ ደግሞ ወገባችሁ ተሰበረ፣ ወገባችሁ ተሰበረ። ደስ ሲል። እናንተ እኮ እናንተ ማለት እኮ ሰይጣኖች ናችሁ። በእናንተ ላይ እንደዚህ አይነት እርምጃ መውሰድ ዶክተር አብይ አሕመድ በጣም እናመሰግነው ይገባል። ገና ምን ይሄ ብቻ። ነገ ጠዋት ደግሞ በሰራችሁት ግፍ መሰረት በሰራችሁት በደል መሰረት ፍርድ ቤት ትቀርባላችሁ፣ ፍርድ ቤት ትቀርባላችሁ ፍርድ ቤት ቀርባችሁ የዋጋችሁ ታገኛላችሁ። ሰባት ለጋ መቶ ዓመት ቢሞላህም አንለቅህም ሽማግሌ ነህ ምናምን ብለው ምሕረት ማንም አያደርግልህም። አንተ ዲያብሎስ ነህ፣ የሰው ደም የጠጣህ፣ የኢትዮጵያውያን ክብር ያዋረድክ፣ ስንት ተጋሩ የጨፈጨፍክ፣ ስንት ጀግና ታጋዮች እግራቸውን የቆረጥክ፣ በጋለ ብረት የጠበስክ ይሁዳ። ስለዚህ እነዚህ ሰዎች ዛሬ መንግስት በወሰደው እርምጃ ተደናብረዋል፣ ግራ ገብቷቸዋል። አሁን ነገ ደግሞ እርስ በርሳቸው ይባላሉ። ጊዜያቸው ደርሰዋል። ከኢትዮጵያ ጠርቅ ብለው ተቀጥቅጠው እንደተባረሩት ነገ ጠዋት ደግሞ በእርግጠኝነት በትግራይ ውስጥ ይባረራሉ፣ ከትግራይ ይባረራሉ። ስለዚህ በጣም ደስ የሚል ነው። በጣም ነው የሚገርም። የዘረፉት ብር ቢሊየንስ ኢን ቢሊየንስ ነው፣ ኢን ቢሊየንስ ነው። 27 ዓመት ሙሉ ለዚች ሀገር ያልዘረፉት ነገር የለም። የትዕምት ብር ብቻ በትዕምት ስር ብቻ ወደ ስሳ ምናምን ኩባንያዎች አሉ። ለምሳሌ መቁጠር ይቻላል ትራንስ ኢትዮጵያ ወደ 600 ምናም ተሳቢ ያለው ጉና በኢትዮጵያ ውስጥ 10 ሺህ ሱቆት አሉት ውቅሮ ጋቢዮን መስፍን ኢንዱስትሪያል ኢንጂነሪንግ ህይወት ሕርሻ ኦርጋናይዜሽን አልመዳ ጨርቃ ጨርቅ ቁጥር 1 ቁጥር ሁለት መሰቡ አንድ ሁለት አዲግራት መድኃኒት ፋብሪካ እነዚህ በሙሉ የስብሀት ካዝና ናቸው የሚገርማችሁ ነገር እነዚህ ብረች ኮለ ትግራይ ህዝብን ምንም ያደረጉለት ነገር የለም ሲመሰክሩ ሲመሰርቱት ምንድን ነው የሚሉት የትግራይ ህዝብ የተጎዳ ህዝብ ስለሆነ በጦርነት የተጎዳ ስለሆነ የትግራይ ህዝብን ለመጥቀም ብሎ ነው ያቋቋሙት ትዕምት? የትግራይ ህዝብ ግን ከዚህ አልተጠቀመም። አሁንም አስር ኪሎ በቀን ነው በየወር ነው የምትሰጡት። አሁንም በትግራይ ህዝብ በረሃብ ነው ያለው። የናንተ ልጆችስ፣ የእናንተ ልጅ ልጆች፣ የእናንተ የአክስት ልጆችስ? ለምሳሌ ዳዊት ገብረ እግዚአብሔር ንውሰድ። የመንጀሪ ነው ወንድም ነው፣ የስብሀት ገብረ እግዚአብሔር የአክስት ልጅ ነው። ዓለማችን ኢትዮጵያ ውስጥ አሉ ከሚባሉ ከእነ አላሙዲ ጋር የሚወዳደር የናጠጣ ሀብታም ነው። ከየት አምጥቶት ነው? የብር ቢሊዮነር ነው። ከየት አምጥቶት ነግዶ? ኢትዮጵያ ህዝብ ምስኪን እኮ ነው የትግራይ ህዝብ አንዳንድ ካድሬዎች እኮ 25 ሚሊዮን ዳዊት ገብረ እግዚአብሔር ሰጠ ብለው ባለፈው ሲያንጨበጭቡ አየው። 25 ሚሊዮን ከየት ነው ያመጣው? የትዕምት ገንዘብ ነው፣ የኛ ነው፣ እናትና አባቶቻችን በግብር የሰጡት ነው። ስለዚህ ዛሬ እንደዚህ አይነት እርምጃ ከፌዴራል መንግስት ማድረግ ማለት ምርጫ የህወሀት ኪስ ደርቀዋል ማለት ነው። ጌም ኦቨር አሁን ነው ጌም ኦቨር የሚባለው። በቃ ከአሁን በኋላ የለም ተይዛችኋል። የፊጥኝ የፊጥኝ ነው የታሰራችሁ ውሃቶች። ከአሁን በኋላ ኢትዮጵያን የምታተራምሱበት እድል በጣም ጠባብ ነው፣ የለም ሚሊዮኖች እያነሳ እንካለ ኦነግ ሽኔ ሚሊዮኖች እያነሳ እንካለዚህ አሸባሪ ሚሊዮኖች እያነሳ እንካ እንደዚህ ቦምባ ፈንዳ ምናምን የሚባል ነገር የለም። ወረቀት ሆነዋ ብር ከየት ታመጣላችሁ? ቁጥጥር ይደረግበታል። ያው እዚህ አዲስ አበባ የነበሩ የእናንተ ተቋማትን በሙሉ በቁጥጥር ስር ነው። ያው ሂዱና እዚህ ደንበል ያለው የስብ ኮንስትራክሽን አሁን ያው ተነጥቀዋል። ትራንስ ኢትዮጵያ ቃሊት ያለ በሙሉ በፌዴራል ቁጥጥር ሆነዋል። የህዝብ ሀብት ነው የዘረፉት ነው። ስለዚህ ዛሬ በጣም ደስ የሚል ቀን ነው። ህወሓቶች የፊጥኝ የታሰሩበት ከአሁን በኋላ ኢትዮጵያን የመተራመስ እድላቸው ወደ ዜሮ ፐርሰንት የወረደበት ያ የነጠቁት በየማዳበሪያው በየቤቱ የሸሸጉት ብር ለሽንት ቤት እንዲጠቀሙበት የተወሰነበት ቀን ነውና፣ ኢትዮጵያውያን እንኳን ደስ አለን፣ እንኳን ደስ አላችሁ። እኔም እንደ አንድ ፈንቅል እንደ የፈንቅል ሊቀመንበር በጣም ደስ ብሎኛል፣ በጣም ደስ ብሎኛል። እውነት እንዲያውም ቆየ፣ በጣም በፊት እንደዚህ ቢደረግ ነበር። ሁለት ዓመት ሙሉ ያ ሁሉ ኪሳራ አንከፍልም ነበር በብር ሃጫሉ አይገደሉም ነበር። በብር ኦሮሚያ አትበጣበጥም ነበር። በብር አማራ ክልል ስንት ኪሳራ አይመጣም ነበር። ስለዚህ የዘገየ ቢሆንም ዛሬ የፌዴራል መንግሥት የወሰደው እርምጃ በጣም ደስ የሚል የኢትዮጵያ ሰላም፣ ለኢትዮጵያ አንድነት፣ ለኢትዮጵያውያን አብሮነት አንድ እርምጃ ወደፊት ያራመደ ተግባር ነው። በጣም ደስ ብሎናል። እንጂ እነሱ እኮ ብር ስላላቸው ሁሌም ይመካሉ። ያው የድሃ ልጅ ነው የድሃ ልጅ ብር እየሰጡ ኢትዮጵያ እንዲያተራምስ ሰው እንዲገድል ያደርጋሉ። ዛሬ ግን የለም፣ ተቃጠል። ካሁኑ በኋላ አንተ የታቀፍከው ብር ወረቀት ነው፣ ጨርቅ ነው፣ ምን ዋጋ የለው። ስለዚህ እንደዚህ አይነት እርምጃ መወሰዱ በጣም ጥሩ ነው። የተከበሩ ጠቅላይ ሚኒስትራችንን በጣም እናቀ እውነት እርሶ ጥርስ ያለወት ጠቅላይ ሚኒስትር ነዎት። በጣም ጥርስ ያለወት ነዎት እነሱ እኮ ያሰቡት እርስዎ ወደ ስልጣን ሲመጡ ልክ እንደ ኃይለማርያም ደሳለኝ እንደፈለጉ የሚጠመዘዝ አይነት ጠቅላይ ሚኒስትር ነበረ የመሰላቸው አደለም ሰውየው ከባድ ነው ኢትዮጵያ ከባድ ሚዛን ሻምፒዮን ነው ስላልተረዳ ነው እነሱ እንደሚሉት መሽረፈት እንደዚህ የሚሉት በቃ ሰውየው ግጥም አድርጎ ስለያዛቸው እኛም ስለምንቸኩል ነው እንጂ ሰውየው ከባድ ሚዛን ነው በጣም ደስ የሚል እርምጃ ነው። እኔ ዛሬ በጣም ነው የተደሰትኩት። እውነት በጣም ነው የተደሰትኩት። ኢን ሚሊየን ከባንክ አውጥተው በየመዳበሪያ ቤቱ የመሰቦ ስራ አስኪያጅ ብቻ 30 ሚሊየን በቤቱ ተገኝተዋል። ባለፈው የመሰቦ የመሰቦ ስሚንተ ፋብሪካ ስራ አስኪያጅ 30 ሚሊየን በቤቱ ተገኝተዋል። አሁን ይህ ወረቀት ነው፣ ሄድና ጥቂት እንጥረግበት በሉት። ከአሁን በኋላ ምንም ዋጋ የለውም። እስኪ መሐር ዮሐንስ ትግራይ ተገንጥላለች እያልክ ነበረ። እስኪ ትግራይ ተገነጠለች። እስኪ የራስን ብር አትም ከየት መጡ? እስኪ ያሳየን። ትግራይ ኢትዮጵያ ነች። የትግራይ ህዝብ ኢትዮጵያን የመሰረተ ነው። አሁንም በኢትዮጵያ አለ። አዲስ አበባ ብቻ 1.5 ሚሊዮን ትግራዋ አለ። ትግራይ ዝም ብላ አትገነጠልም። ዶሮ አይደለችም የምንለው ደጋግመን ለዚህ ነው። ይኸው ምን ታመጣለህ? እሺ፣ ብር ተቀየረ። እስኪ ወጣቶች አሁን ጉልበት ካላቸው፣ ኃይል ካላቸው እስኪ የራሳቸው ብር እስኪ ያትሙና። ያለን ህግና ስርዓት አለው ዝም ብላ አይደለም የሚካሄደው ስለዚህ ዛሬ የስብሐት ዳይናስቲ ወገቡን የተሰበረበት ሲመኩበት የነበረ ብር ዋጋ እንደሌለው፣ ሀሳብ እንደሚያሸንፍ፣ ኢትዮጵያን ማተራመስ እንደማይችሉ ከአሁን በኋላ አቅማቸው እየቀነሰ እየቀነሰ እየቀነሰ ምን አደረገ? ሰውየው ቀስ ብሎ መጀመሪያ ከአራት ኪሎ ሸኛቸው። ሰላማዊ ድርድር ጀመረ። ከአራት ኪሎ ሲሄዱ መጀመሪያ አብረን እንሰራለን ምናምን አላቸው። ቀስ እያለ እየቸረቸረ የት ነው ያደረሳቸው? ይኸው ወደ መስመር እየገቡ ነው። ይህ ዓመት ደግሞ ከገፀ ምድር የሚጠፉበት ከገፀ ምድር መጥፋት ያለበት ድርጅት ነው ባይዘ ወይ ህወሓት። ዝም ብሎ አይደለም፣ ህወሓት ማለት የሰይጣኖች ስብስብ ነው። ርኅራሄ የሌላቸው ሰዎች ናቸው፣ ግፈኞች ናቸው፣ ኢሰብአዊ ድርጊት የሚፈጽሙ ሰዎች ናቸው። አንዳንዴ ስታስበው ዜርዋ ሰዎች ናቸው ብለን እኮ እራሱ እጠረጥራለሁ። ስንት ግፍ የሰሩ ሰዎች ናቸው። ራሳቸውን አብዴት የማያደርጉ ሁሌ በስልጣን ኮርቻ ለማሰብ የሚኖሩ እስከ ሰቡት የተደረገ ምርጫ አይታችኋል። ዘጠና ስምንት ነጥብ ሁለት አሸነፍን እኮ ነው ያሉ። አንድ መቶ ሀምሳ ሁለት ወንበሮች ነበሩ፣ አንድ መቶ ሀምሳ ሁለት ራሳቸውን ወሰዱት። ሁሌ መቶ ፐርሰንት፣ መቶ ፐርሰንት፣ ትንሽ እንኳ ሸሚ የለም። እንዲህ በኢትዮጵያ ውስጥ እንዴት ነው ምርጫ? እግዚአብሔር ራሱ መጥቶ ምርጫ ቢወዳደር እኮ መቶ ፐርሰንት አይመረጥም። እስኪ የትኛው ይህ በጣም የሚያሳዝን። ስለ ምርጫው ህጋዊነት ምናምን ተውት እና እውነት ግን አማካሪ ያለው ድርጅቱ እንዴት መቶ ፐርሰንት ሁሌ ታሸንፋለህ? ስለዚህ እነዚህ ሰዎች ያለን አማራጭ አንድና አንድ ብቻ ነው። እነዚህ ማጥፋት መጥፋት አለባቸው ከገጸ ምድር። እኛ ሰላም እንድንሆን እኛ በፍቅር እንድኖር ከታሰበ እነዚህ ሰዎች ከገጸ ምድር ማጥፋት አለብን። እነዚህ ሳይጠፉ አንተኛም፣ ህወሓት ሳይጠፋ እያንዳንድሽ አትተኝም እና ዛሬ የተወሰደው እርምጃ በጣም ደስ የሚል የሚያስደስት ለኢትዮጵያውያ ሰላም ለኢትዮጵያ አንድነት አዲስ ምዕራፍ የከፈተ ነው። በጣም ደስ ብሎኛል። እኔ እንደ አንድ ትግራዊ፣ እንደ አንድ ኢትዮጵያዊ፣ እንደ አንድ እንቅስቃሴ መሪ በጣም ደስ ብሎኛል። ተደስቻለሁ፣ ኮርቻለሁ። አሁንም ይህ መቀጠል አለበት። ከአሁን በኋላም ብሩ ተቀየረ ያው ከየደበቁት ከየጉድጓዱ በዘመዳቸው በዘመድ አዝመዳቸው አርገው ያስገባሉ ይቀይራሉ። እዚህ ላይ ቁጥጥር መደረግ ያለበት አሁን የሚያወጡት የገንዘብ መጠን ገባ አይደል? ከገባ በኋላ ከዚህ በላይ ማውጣት አይቻልም ተብሎ ቁጥጥሩ በደንብ አድርጎ መያዝ አለበት። ከዛ በኋላ ደግሞ የህወሀት ምንጭ ማድረቅ። የህወሀት ኩባንያዎች አሉ ትራንስ ወደ ስድስት መቶ ምናም ተሳባለሁ። ከጅቡቲ መስመር ሲሰራ ማስቆም የትግራይ ህዝብ ጥቅም አይደለም። የትግራይ ህዝብ አይደለም የህዋሃት ካዝና ነው የሚሞላው፣ ጠበንጃ ነው የሚገዛው። የትግራይ ህዝብ ከሌሎች ብሔር ብሔረሰቦችና ወንድሞቹ እንዲዋጋ የሚያደርጉ ድርጅቶች ናቸው። ስለዚህ መንግስት በዚህ ላይ ጠንከር ያለ አቋም መውሰድ አለበት። አዲስ አበባ ውስጥ ያሉ ህንፃዎች በሙሉ አሁንም ተጠንተው በቁጥጥር ስር መዋል አለባቸው። ክራይ ቤት እያገኙ በዘመድ አዝማድ ያስቀመጡት የያዙት የካርታ መሬት ብዙ አለ አዲስ አበባ። እኛ ጥናት እያደረግን ነው፣ ጥናት አድርገን ለሚመለከተው አካል እንሰጣለን። የሚመለከተው አካል ደግሞ በዚህ ድጋፍ ማድረግ አለበት። በዚህ መንገድ ነው ህወሓት ማዳከም አለብን። አሁን ጨንቋቸዋል። ከዛ በኋላ እንዳይወጡ ደንበር በደንብ አድርገን ማጠናከር አለብን። እስፔሻሊ በሱዳን በኩል ኤርትራ እኳ አይሄዱም፣ ያውቁታል። ኤርትራም እንደሚያደርጋቸው ሲያሳፈ ወርቅም እንደሚያደርጋቸው ስለሚያውቁት በባድሜ አድርገው ወደ ኤርትራ አይገቡም። እስፔሻሊ ግን የሱዳን ደንበር በንደ ማጠር አለብን። አሁን ተስፋ ቆርጠዋል፣ ሊሮጡ ነው። በሱዳን አድርገው ወደ ውጭ ሊሸሹ ነው። አንዳንዶችም ይሄደዋሉ፣ ይታወቃሉ። ስለዚህ ደንበራችን በደንብ አድርገን አጥርገን፣ እነዚህ ሰዎች ወደ ፍትሕ ማቅረብ አለብን። ፍትሕ ምን ማለት መሆኑ ማሳየት አለብን። እነዚህ ስንት ሰው ገድለዋል፣ ስንት እግር ቆርጠዋል፣ ስንት ሴቶች ደፍረዋል፣ ስንት እርግዞች አዋርደዋል። ከኢትዮጵያ ስነ ምግባር በላይ ያደረጉ ሰዎች ናቸው። ስለዚህ ደንበራችን የፌዴራል መንግስት አሁንም ተስፋ ስለቆረጡ ሊሸሹ ስለሚችሉ በሁሞራ በኩል ያለው ደንበር መጠናከር አለበት። ስፔሻል ጫካ በጫካ በእግራቸው ሊሄዱ ይችላሉ፣ ሊሸሹ ይችላሉ። ስለዚህ እነዚህ ሰዎች እንዳያመልጡ ማስያዝ አለብን። እኛ የትግራይ ተወላጆች ነገ ጠዋት እንፋረድባቸዋለን። ሃያ አምስት ሺህ የትግራይ ተወላጆች በትጥቅ ትግል ጊዜ ተውጠው ቀርተዋል። እጃችን መረጃ አለ። ወደ ፍርድ እናቀርባቸዋለን ወንድሞቻችን እናትና አባታቸው ያጡ በመከራ ያደጉ ህወሓት የገደለቻቸው። ስለዚህ እነዚህ ሰዎች ወደ ፍርድ አቅርበን ትክክለኛ ፍትህ እንዲያገኙ ስለምናደርግ የፌዴራል መንግስት ደንበሩ በደንብ አድርጎ ማጠናከር አለበት። ከዛ በኋላ የሚያደርጉት ማንኛውን በረራ መቆጣጠር አለበት፣ በቦሌም ይሁን በየትም። ከዛ በኋላ ያላቸው ንብረት በአዝማድ በዘመድ የተገኘ ንብረት ማስቆም ማስያዝ፣ ለህዝብ ማስረከብ። አሁን ሰዓቱ ደርሰው አስራ አንደኛው ሰዓት ላይ ነው ያለ ነው አሁን አስራ አንደኛው ሰዓት ላይ ነው ያለነው። ስለዚህ በዚህ ጉዳይ ላይ ህወሃቶች ተስፋ ስለተቆረጡ ሊሮጡ ሊሄዱ ስለሚችሉ ማጠናከር አለብን። ኢትዮጵያውያን ደግሞ በዚህ ጉዳይ ላይ መተባበር አለብን። ደጋግሜ የምናገረው አንድና አንድ ቃል ብቻ ነው የኛ ጠላት፣ የጋራ ጠላታችን ህወሃትና ህወሃት ብቻ ነው። ስለዚህ ለህወሃት ሁላችን እንተባበር። ሌላው ችግር እናቆመው ይቆይ። ችግር አለ፣ አዎ እናቃለን። ማንኛው መንግስት የራሱ ችግር አለው። yes i የአብይ አሕመድ መንግሥት ብዙ ችግሮች አሉት፣ ሺህ ችግሮች አሉት። ይህ ችግር ግን ለጊዜው እናቆየው። የጋራ ችግራችን የሆነው ሰሜን ላይ የመሸገው የትግራይ ህዝብ እያሰቃየ ያለው እየገደለ ያለው እኔ ነው ማቅልህ በሚል ፈሊጥ በሚል ፖለቲካ አሁንም ትግራይ ለመገንጠል እየተሯሯጠ ያለ ኃይል እሱን እንረባረብና እሱን ካጠፋን ቁጭ ብለን አብይ፣ ይህ ችግር አለብህ፣ ይህ ጠንካራ ጎን አለብህ፣ ይህ ማስቀጠል አለብህ፣ ይህ ማስቆም አለብህ ብለን ማስኬድ አለብን። ጊዜው ግን አሁን እነዚህ ሰዎች ባይ ዘ ወይ ዶክተር አብይ አሕመድ ማገዝ ማለት ህወሓትን ለማጥፋት አንድ እድል ማለት ነው። ወደን አይደለም ዶክተር አብይ አሕመድ የምንጠላው እኔ የምንደግፈው እኔ እንደ አንድ መሪ እንደ አንድ እንቅስቃሴ መሪ ወይም ደግሞ እንደ ፈንቅል ሳየው ዶክተር አብይ አሕመድ የሚወስዳቸው እርምጃዎች ህወሓት ለማጥፋት ለምናደርገው ትግል ላይ አጋዥ ስለሆነ ነው የምደግፈው እንጂ የዶክተር አብይ አሕመድ መንግስት ችግር የለውም ማለት አይደለም። ብዙ ችግሮች አሉት፣ ግን በንፅፅር ደግሞ አይወዳደሩም። ስለዚህ በዚህ ጉዳይ ላይ አብረን መስራት አለብን የሚል ነው። ስለዚህ ህወሓቶች ይኸው ተስፋ ቆርጠዋል። ከአሁን በኋላ እንደተባለው መጀመሪያ እንደተባለው መጀመሪያ ጭንቅላታቸው ደርቀዋል። አሁን ደግሞ ኪሳቸው እየደረቀ ነው። ስለዚህ ምንድን ነው ማድረግ ያለብን? ያ ነገር አጠናክረን መቀጠር አለብን የሚል ሀሳብ ነው ያለ። ወደ ሁለተኛ አጀንዳ የስገባው ስገባ በትግራይ ውስጥ ዩኒቨርሲቲዎች አሉ። ሁላችን እንደምናውቀው በትግራይ አራት ዩኒቨርሲቲዎች አሉ። ራያ ዩኒቨርሲቲ ያለ በፕሮፌሰር ታደሰ ደጀን የሚመራው። መቀሌ ዩኒቨርሲቲ በዶክተር ክንደያ ገብረ ህይወት ይመራል። አድግራት ዩኒቨርሲቲ በዶክተር ዛይድ ይመራል። አክሱም ዩኒቨርሲቲ ደግሞ ኪሮስ ጉዕሽ ነው ኪሮስ ኪሮስ የሚባል የስብሐት ዘመድ ነበረ። ስለዚህ ዩኒቨርሲቲዎች በማንሰር ናቸው የሚለው መጀመሪያ እንዴት በሕገ መንግስታችን እንደተቀመጠው የፌዴራል የፌዴራል የስልጣን መንግስትና የፌዴራል ስልጣን እና የክልሎች ስልጣን የሚባል የፌዴራል መንግስት የራሱ ስልጣን አለው። ክልሎች ደግሞ የራሳቸው ስልጣን አለው። ለምሳሌ በሕገ መንግስታችን በተቀመጠው መሰረት ገንዘብ ማተም፣ የውጭ ግንኙነት ማድረግ፣ የደንበር ጉዳዮች በክልል የሚገኙ ዩኒቨርሲቲዎች እነዚህ ሁሉ በሙሉ የማን ስልጣን ናቸው? የፌዴራል መንግስት ናቸው። ትምህርት ቤት ሃይስኩል፣ ኮሌጅ፣ ምናምን የመሳሰሉ በክልሉ የሚገኙ ደግሞ እነዚህ የክልል ስልጣኖች ናቸው። ስለዚህ በትግራይ ውስጥ እነዚህ ዩኒቨርሲቲዎች ምንም እንኳ የፌዴራል ቢሆንም የህወሓት ካድሬዎች መፈንጫ ነበሩ። ብዙ ጊዜም ደጋግመን እናወራ ነበር። እነዛ ዩኒቨርሲቲዎች የተቋቋሙበት ዋና ዓላማ ለሀገር ለወገን የሚጠቅሙ አምራች የተማሩ ተመራማሪ የሆኑ ትውልድ መፍጠር ነበር። በትግራይ ውስጥ የሚገኙ ዩኒቨርሲቲዎች ግን ህወሓት ነው የሚቆጣጠራቸው፣ በህወሓት ስር ናቸው። ለምሳሌ የአክሱም ዩኒቨርሲቲ ኪሮስ ብትሄዱ ፕሬዚደንቱ አቶ ነው፣ ምንም የተማረ ሰው አይደለም። የስብሀት ነጋ ዘመድ በመሆኑ ብቻ የአክሱም ዩኒቨርሲቲ ፕሬዚደንት እንዲሆን ተደረገ። የአዲግራት ዩኒቨርሲቲ ብትሄዱም ዶክተር ዛይድ የትግራይ ክልል ምክር ቤት አባል ናቸው። እንግዲህ ሰቡት፣ ህገ መንግስታችን አንቀጽ ዘጠና ንዑስ ሁለት ምን ይላል? ትምህርት ከፖለቲካና ከሃይማኖት ነፃ መሆን አለበት ይላል። ዩኒቨርስቲ ከፖለቲካ ጋር ነፃ መሆን አለበት። ምክንያቱ ዩኒቨርስቲ የተቋቋመበት ዋና ዓላማ በስነ ምግባሩ የተመሰገነ ለሀገር ለወገን የሚጠቅም ዜጋ ለማምረት ብቻ እንጂ ካድሬ ለማምረት አይደለም። የአዲግራት ዩኒቨርስቲ ዶክተር ዛይድ ግን የትግራይ ክልል ምክር ቤት አባል ናቸው። ይህ ማለት ምንድን ነው? አዲግራት ዩኒቨርሲቲ የሚዘወረው በህወሓት ነው። እዛ የሚገቡ አስተማሪዎች በትምህርት እውቀታቸው በሙያቸው ሳይሆን በህወሓት ለህወሓት ባላቸው ታማኝነት ነው። ስለዚህ መስተካከል አለበት። እኸው ዛሬ በጣም አስደሳች ዜና ሰምተናል። ከብር ነቱ መቀየር ቀጥሎ አስደሳች ዜና የሰማነው የአክሱም ዩኒቨርሲቲና የመቀሌ ዩኒቨርሲቲ ስልጣናቸው በፌዴራል መንግስት ተሽረዋል። ለምሳሌ የመቀሌ ዩኒቨርሲቲ ዶክተር ክንደያ ገብረሕይወት ፕሮፌሰር ክንደያ ገብረሕይወት ማን ናቸው? እሳቸው የህወሓት ማዕከላዊ ኮሚቴ አባል ናቸው። የህወሓት ማዕከላዊ ኮሚቴ አባል ሆነው የአንድ ዩኒቨርሲቲ ተቋም ናቸው። ህገ መንግስት ግን ምን ይላል? ፖለቲካና ዩኒቨርሲቲ የተለያዩ ናቸው ይላል። ፖለቲካና ትምህርት የተለያዩ ናቸው ይላል። ስለዚህ እሰቡት። ፕሮፌሰር ክንደያ ገብረ ህይወት መቀሌ ዩኒቨርሲቲ የህወሓት የካድሬ ተቋም ነው ያደረጉት። የህወሓት ኮንፈረንስ እዛ ይደረጋል። ህወሓትን የሚያሞግሱ መጽሐፍቶች እዛ ይመረቃሉ። ተማሪዎች ኮምፒውተር ሳይንስ የኢንጂነሪንግ ተማሪዎች ኮምፒውተር የሌላቸው፣ የህወሓት ዲጂታል ወያኔ እዛ ሆኖ ኢትዮጵያን ያበጣብጣል። የሚገርማችሁ የሚያናዳችሁ ነገር ጎንደር ተቃጠለ፣ ወለጋ እንደዚህ ሆነ፣ አብይ አሕመድ እንደዚህ ተገጠመ፣ ሐረር እንደዚህ ሆነ፣ ብለው በየፌስቡኩ የሚጽፉት 25 ሺህ የሚጠቁ ዲጂታል ወያኔ ዋና ሄድኳርተራቸው ኳርተራቸው መቀሌ ዩኒቨርሲቲ ነው። የፌዴራል መንግስት እስካሁን ተኝቶ ነበረ። በጣም የሚያሳዝነው ስት መቀለ ዩኒቨርሲቲ እንጅቶ ነበረ። አንድ ዩኒቨርሲቲ ተማሪዎችን ለማስተማር የተማረ ኃይል ለማምረት ነው የተመሰረተው። መቀለ ዩኒቨርሲቲ ግን በህወሓቱ ማዕከላዊ ኮሚቴ ፕሮፌሰር ክንደያ ገብረ ህይወት እየተመራ ዲጂታል ወያኔ የሚባለው ማዕከሉ አሪድ እዛው ላይ ነበረ። ውድ የተባሉ ኮምፒውተሮች ከፌዴራል መንግስት ለተማሪዎች የተመደበ ዲጂታል ወያኔ ይጠቀምበታል። ኢትዮጵያን ለማፈራረስ፣ የኢትዮጵያን ሰላም ለማሳጣት፣ የኢትዮጵያ ብሔራዊ ጥቅም ለማስቀረት። ብዙ ጊዜ ጮሁን የፌዴራል መንግስት እነ መሐሪ ዮሐንስም እዛ አስተማሪ ነው። መሐሪ ዮሐንስ ማለት የምንቅስቃስ ናጽነት ትግራይ ትግራይ ገነጥላለሁ የሚል ፓርቲ የመሰረተ የመቀለ ዩኒቨርሲቲ መምህር ነው። እንግዲህ ሰሙት፣ የፌዴራል መንግስት ደሞዝ እየከፈለው ትግራይን ለመገንጠል የሚሰራ አስተማሪ በመቀለ ዩኒቨርሲቲ አለ ማለት፣ ይህ በጣም አሳፋሪ ነው፣ እጅግ አሳፋሪ ነው። እውነት ሀገሩ የፌዴራል መንግስት ጥርስ አልነበረውም እያል ነበረ፣ ይቀየር እያልን እየጮሁን ነበረ ዛሬ ግን በጣም ደስ ብሎናል። ፕሮፌሰር ክንደያ ገብረ ህይወት ከመቀለ ዩኒቨርሲቲ ፕሬዚደንት ናቸው ተነስተዋል። አሁንም እዛ የሚመደብ ሰው ከፖለቲካ ነፃ የሆነ በሙያ ብቃቱ የተመሰከረለት መቀለ ዩኒቨርሲቲ ከካድሬነት ወደ ምርምር ተቋም የሚቀይር መሆን አለበት። ይህ እንዲሆን እኛ እንደግፋለን። ካልሆነ በስተቀር ህወሓት እንደሚያራምደው አይነት አካሄድ ትክክል አይደለም። ዶክተር ክንደያ ገብረ ህይወት ማለት የስብሃት ዳይናስቲ አንድ አባል ናቸው ሚስታቸው የዶክተር ተወለ ብርሃን ገብረ እግዚአብሔር ልጅ ነች። ዶክተር ተወለ ብርሃን ገብረ እግዚአብሔር ማለት ማን ናቸው? የአምባሳደር ብርሃነ ገብረ ክርስቶስ አጎት ናቸው። እንግዲህ ህወሓቶች ስልጣን ሊሰጡ ከፈለጉ ወይ በጋብቻ ወይ ደግሞ የአድዋ ተወላጅ መሆን አለብህ። ዶክተር ክንደያ ገብረ ህይወት የተንበን ተወላጅ ናቸው። ስልጣን ሲሰጧቸው ምንድን ነው ያደረጉ? መጀመሪያ መጀመሪያ ከአድዋ ጋባችኋል። ከስብሐት ዳይናስቲ እንዲገቡ ተደረገ። ከዛ በኋላ መቀለ ዩኒቨርሲቲ ሰጣን ተሰጣቸው። የመቀለ ዩኒቨርሲቲ መስራች የነበሩ ፕሮፌሰር ምትኩ ሀይሌ የእንደርታ ተወላጅ ስለሆነ ብቻ አባረሯቸው። መቀለ ዩኒቨርሲቲ የመሰረቱ እኮ እሳቸው ናቸው። ፕሮፌሰር ምትኩ ሀይሌ የህወሓት አባል አደሉም፣ በሙያቸው ካድሬ አደሉም። መቀለ ዩኒቨርሲቲ ያሳደጉ ጀግና ምሁር ናቸው። ኋላ ላይ ግን የዩኒቨርሲቲው ቦርድ ሰብሳቢ የነበረው አባዲ ዘሙ በስብሰባ ምንድን ነው ያላቸው የመቀለ ዩኒቨርሲቲ ሰራተኞች በሙሉ የእንደርታ ተወላጅ አደረካቸው የህንደርታ ተወላጅ ያደረካቸው ሲል እሳቸው አባርረው ዶክተር ክንደያ ገብረ ህይወት ወደ ስልጣን አመጡ። ዶክተር ክንደያ ፕሮፌሰር ክንደያ ገብረ ህይወትም የህወሀት ቀጭን ትእዛዝ ተቀብለው መቀሌ ዩኒቨርሲቲ እስካሁን ሲያምሱት ነበረ። የካድሬ መናሀሪ ያደረጉት የነረዳት ፕሮፌሰር መረሳ ፀሐየ የትግራይ ክልል ምክትል ምርጫ ቦርዳ ሆነ ነው የተመረጠው እነሱ እንደፈለጉ ሲያደርጉበት ነበረ። ከፌዴራል ለተማሪዎች የተበጀተ በጀት በሙሉ ወደ ህወሓት ካዝና ይገባ ነበር። ሚሊየን ብርስ ብዙ ፎቆች እንዲጠፉ ተደርገዋል። በሙስና እንዲጠፋፋ ተደርገዋል። ስለዚህ ዛሬ የተወሰደው እርምጃ በጣም ደስ የሚል ነው። እስፔሻሊ በአክሱም ዩኒቨርሲቲና በመቀሌ ዩኒቨርሲቲ በፌዴራል መንግስት በትምህርት ሚኒስቴር የተወሰደው እርምጃ በጣም ደስ የሚል ነውና መቀጠል አለበት። አሁን ሁለት ይቀራል፣ አድግራት ዩኒቨርሲቲና ራያ ዩኒቨርሲቲ ራያ ዩኒቨርሲቲን ፕሮፌሰር ታደሰ ደጀነ ካድሬ ነው። የህወሓት አባል ነው። የህወሓት ደጋፊ ነው። ይህም የዩኒቨርሲቲ ፕሬዚደንት መሆን የለበትም። ራያ ዩኒቨርሲቲ ከተቋቋመበት ዓላማ አሁንም በራያ ላይ እያራመደ ይገኛል። ዶክተር ደብረጽዮን ገብረ ሚካኤል ጠርቶ የሸለመ ሰው ነው። ራያ ምድር ላይ አሁንም አድግራት ዩኒቨርሲቲ ደግሞ ዶክተር ዛይድ ናቸው። ዶክተር ዛይድም የትግራይ ክልል ምክር ቤት አባልና የህውሃት የህወሓት አባል ናቸው። ስለዚህ እነዚህ ሁለቱም ማባረር አለበት የትምህርት ሚኒስቴር ካልሆነ በጀቱ ማቆም ካልሆነ ተማሪ ወደዛ እንዳይላክም ማድረግ ይቻላል። ለምን የተላከ ብር ህወሓት ነው የሚጫወቱበት። የተላከ ብር ለተማሪ ሳይደርስ ለአስተማሪ ሳይደርስ ወደ ህወሓት ካዝና ነው የሚሄደው። ስለዚህ ይህ ተግባር ተጠናክሮ መቀጠል አለበት። ዛሬ በጣም እጅግ ደስ የሚል እርምጃ ነው የሰማ ነው። በዚህ ጉዳይ ላይ የፌዴራል መንግስት እናመሰግናለን። አሁንም በህወሓት ላይ ጫናው ተጠናክሮ መቀጠል አለበት። በዚህ በኩል ጥሩ እንቅስቃሴ ያደረጉ ብልጽግና ትግራዮችም መመስገን አለባቸው። እስፔሻሊ ዶክተር ሙሉ ከትምህርት ሚኒስቴር በዚህ ጉዳይ ላይ እጁ እንዳለበት የትምህርት ሚኒስተር ሚኒስተር ዴታ ማለት ነው። የትምህርት ሚኒስቴር ሚኒስተር ዴታ ዶክተር ሙሉ አክሱም ዩኒቨርሲቲ ፕሬዚደንት ኪሮስ እንዲቀየር፣ የመቀሌ ዩኒቨርሲቲም እንዲቀየር በማድረግ ሂደት ላይ ጥሩ ሂደት ሄደዋል እና በጣም ሊመሰገን ይገባል የሚል ሀሳብ ነው ያለን። ስለዚህ ዛሬ የነበረኝ ነው ከዛሬ